እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመዱ እስቲ። አርጋኖንና መዝሙረ ዳዊት እንደገና ይበለኝ። ብዙ ወደ ዓለም ዞር የነበረ ዓለም ላይ ተንከራትቼ ብዙ ቦታ ሄጄ ነበረ። ሁለት ሰዓት ቅዳሴ ምን አለበት? ሰው ሁለት ሰዓት ቆሞ ኳሴ ያለ አይደለም እንዴ? ስለዚህ አባቶች ረጅም ሰዓት ቆመን እንድናስቀድስ ያደረጉት እግዚአብሔር የማይሰማ ሩቅ አገር ሆኖ በጣም ብዙ ጮኸን የሚሰማ ሆኖ አይደለም። እናንተ ላይ ሆኖ በሽታ ባይፈጥር በሽታ ሊሆን የሚችል አደጋ ሊያመጣ ይችላል። እግር ሊያሰብር ይችላል። መጥቶ የሚላተማችሁ እናንተ ባትላተሙ ሄዳችሁ የሚላተማችሁ አይጠፋም። የሚጣላችሁ ጸበኛ፣ የሚሆናችሁ ሰው አይጠፋም። እና ሁሉ ነገር መመለስ ያለባችሁ በመንፈሳዊ መንገድ ነው። ይቅርታ አጥፍቻለሁ። እግዚአብሔር ልቦና ይስጠን ሁላችንንም። ከሆነ ነገር ሽሽት መጋፈጥ አያስፈልግም። እንደዚህ መፋለም ምናምን አያስፈልግም። ከምን እንደመጣ መረዳት ኢየሱስ ክርስቶስ ይላል ማቴዎስ ወንጌል ላይ በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር አይደል ለዚህ ነው ዛር መንፈስ የሌለበት የለም ምንለው ነው እንግዲህ ያስቡት መጽሐፍ ቅዱስ የሚናገረው በሰው ልብ ውስጥ ያለውን ያውቅ ነበርና አብረው ሊቆሙ ቢሞክሩም እንኳን በተደጋጋሚ በማስቀደስ በማዛጋት በማንጠራራት በምን በመሰልቸት ሊወጡ ይችላሉ በትነት መልክ ሊወጡ ይችላሉ እንዲህ ይላል የዳዊት የምስጋና መዝሙር መዝሙር ዘጠና። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛ ነህ እለዋለሁ። አምላኬና መሸሸጊያዬ ነው በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንሃልና በላባዎቹም ይጋርድሃል በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አትፈራም። አትፈራ ባጠገብህም ሺህ በቀኝህም አስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖቹ ብቻ ትመለከታለህ፣ የሀጣንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁህ ዘንድ መላእክትን ስለ አንተ ያዝልሃልና ያዛቸዋልና እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። በተኩላውና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ፣ በመከራውም ጊዜ ከእሱ ጋር እሆናለሁ፣ አድነዋለሁ አከብረውም አለው ረጅም ዕድሜ ያጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል ደስ በቀይንን በየቀኑ ጸልያችሁ ስትተኙ ስትነሱ፣ መዝሙር ላይ ትኮ ነፍስን እኮ የሚያረካት ራሳችሁን ስታዳምጡት ራሳችሁን ስትሰሙት የሚመጣው ጻጻት ከሆነ እግዚአብሔር መንፈስ ቅዱስ በልባችሁ ውስጥ ገብቶ ጥፋታችሁ እንድታምኑ በህሊና በኩል የወጋችሁን ወይም ደግሞ እየመከራችሁ ነው ማለት ነው። ወደ ውስጥ ራሳችሁን ስታዳምጡት ቲቪት ቲቪት የሚሰማችሁ ከሆነ ዲያብሎስ አለ ማለት ነው። ሰው ይቅርታ እያለ ወይም ይቅርታ ግልኝ እያለችሽ ወይም ብቻ የሆኑ ሰዎች ይቅርታ አርግልኝ እየተባልክ አንተ ልብህ ድንጋይ ከሆነ ግትር ካለ አንተ ውስጥ ያለው መንፈስ ቅዱስ አይደለም፣ ዲያብሎስ ነው። በቃ ድንድን ካልክ ልብህን ካሳበጥክ ማለት ነው። ሌላው ንስሐ መግባት እየፈለግ መስገድ፣ መጾም፣ መጸለይ እየፈለግ ግን ማድረግ ካቃተህ የእግዚአብሔር መንፈስ አይደለም። ይህን እኮ መረዳት ያስፈልጋል። በቃ ውስጥህን ስታዳምጠው ጀጅ ማድረግ መገመት ያስፈልጋል። ወደሆነ ነገር ዲፔንድ ማዘንበል ያስፈልጋል። ኢንፍሉዌንሱ፣ ወይም ተጽእኖው ክፉ ከሆነ ክፉ መንፈስ ነው፣ ደግ ከሆነ ደግ መንፈስ ነው ማለት ነው። ለምሳሌ ሄጄ ላስቀድስ፣ ነገ ጠዋት ተነስቼ ማስቀደስ አለብኝ ብለህ አላርም ሞልተሃል ወይም ሞልተሻል። ጠዋት ስትነሳ በጣም ዱካክ የሚለቅብህ ስልኩን ዝግታገዝም ብለህ የምታኛ ከሆነ የእግዚአብሔር መንፈስ አይደለም። በዚህ መረዳት ያስፈልጋል። ነው እንደ አልጄሪያ ወደ ታስተኛኝ ብሎ ብድግ ብሎ ፊትን ትፍ ትፍ አድርጎ ፀጉሩን ብስ ብስ አድርጎ ቶሎ ብሎ ንቅጥቅጥ ብሎ ነጠላ ለብሶ ጥርግ ብሎ ሄዶ ቅዳሴ ለመገኘት በቅጽበት በአስር ደቂቃ ውስጥ ቤተ መቅደስ ተገኝቶ ማስቀደስ ከዛ በኋላ ሰይጣንን ወገቡን መስበር አስቀድሶ በመምጣት በነገርች ለቅዳሴ በጣም ትልቅ ጥቅም አለው። እሺ ግዙም ሰማችሁትም አልሰማችሁትም በጣም ትልቅ ጥቅም አለው። የዛር መንፈስ ወገቡን የሚመጣው በቅዳሴ ነው። ረጅም ሰዓት ስትቆሙ ልፍስፍስ የምትሉት፣ የምታዛጉት፣ የምትንጠራሩት ድክም የሚላችሁ ስጋም መንፈስም ሁለቱም ደካሙት ስለሆነ ነው። እርኩሳ መናፍስት በራሳቸው መቆም አይችሉም። በእኛ ውስጥ ሆኖ ነው የሚቆሙት። አይደለም እኛ ውስጥ ሆኖ ግብር ያስገብራሉ፣ ግብራቸውንም ያገኛሉ። ግን አብሮ የተወለደ መንፈስ የኔን ብሎ ስለሚያስብ ይሄ ስንክሳር ላይ ተጽፏል። አንድ ካህን ሊቀድስ ወደ ቤተ መቅደስ ሲገባ እላው ላሉት መናፍስቶች እንደ ንብ የሰፈሩበት መናፍስቶች በር ላይ ይጠብቁታል ይላል። አቅርብ የነፍስ ማዕድ ላይ ከዛ ቀድሶውም ጸልዮም ብሎ ሲወጣ ደግሞ እነዛው መናፍስቶች እንደ ንብ ይሰፍሩበትና አብረውት ደግሞ ይሄዳሉ ብሎ ተጽፏል። ይሄ ማሪሳቅ አረጋዊ መንፈሳዊ ፍልክሲውስ ላይ በሰፊው አብራርቶታል። እንዲሁም እና ልናስቀድስ በምንሄድበት ሰዓት መናፍስት አብረውን ቢመጡም እንኳን አብረውን ሊቆሙ ቢሞክሩም እንኳን በተደጋጋሚ በማስቀደስ በማዛጋት በማንጠራራት በምን በመሰልጨት ሊወጡ ይችላሉ። በትነት መልክ ሊወጡ ይችላሉ፣ መናፍስት። ስለዚህ አባቶች ረጅም ሰዓት ቆመን እንድናስቀድስ ያደረጉት እግዚአብሔር የማይሰማ ሩቅ አገር ሆኖ በጣም ብዙ ጮኸን የሚሰማ ሆኖ አይደለም። ስጋን ለመግራት በተደጋጋሚ ተናግሬያለሁ። መናፍስትን ወገብ ለመምታት ለማሰር፣ እንደገናም ደግሞ ትግስትን ለማስተማር ጽናትን ለማስተማር እንደገና ይበለኝ። ብዙ ወደ ዓለም ዞር የነበረ ዓለም ላይ ተንከራትቼ ብዙ ቦታ ሄጄ ነበር። ሁለት ሰዓት ቅዳሴ ምን አለበት? ሰው ሁለት ሰዓት ቆሞ ኳሳ ያለ አይደለም እንዴ? ለእግዚአብሔር ቆሜ እንደ መላእክት ብጸልይ መላእክቶች ቆሞ ቅዱስ ቅዱስ እንደሚሉት እኔስ ብል ምን ችግር አለው? ሥጋዬን ለነፍሴ ማስገዛት ግዴታዬ ነው ብሎ ማለትን እንድንማር ነው። ቅዳሴው ረዘም እንዲል የተፈለገው ይህንን ማስተማር በሳምንት አንድ ቀን ሁለት ሰዓት ቅዳሴ መቆም በጣም ትንሽ እኮ ነው። ቤተሰቦች በጣም ትንሽ እኮ ነው ይሄ በሳምንት አንድ በሳምንት አንድ ቀን ለሁለት ሰዓት ያክል መቆም አቅቶን ከሆነ ጠዋት ተነስተን ኳስ ሜዳ ሄዶ ኳስ የሚጫወቱ ጎረምሶች ጋር ለመሄድ ምን እንፈልግ፣ ጠዋት ተነስቶ ቡና ለመጠጣትም ሆነ ለመዝናናት የሆነ ብቻ የሆነ ቦታ ላይ ካፌ ቁጭሎ ጋዜጣ ለማንበብ መጽሔት ለማንበብ ፖለቲካ ዜና ለማየት ምናምን ወደዛ ወደዛ የሚገፋፋን ከሆነ እኛ ውስጥ የእግዚአብሔር መንፈስ እየሰራ አይደለም። በቃ አጅሬው በደንብ አርጎ እግሩን ዘርግቶ ፍልስፍናውን እያነበበብን ነው ማለት ነው። ስለዚህ ራሳችንን ስናየው ራሳችንን ወደ ውስጥ በመንፈስ ቅዱስ መነጽር በወንጌል በመጽሐፍ ቅዱስ ወይም ደግሞ በእግዚአብሔር ቃል መነጽርነት ራሳችንን ስናየው ብዙም የምንተማመንበት ማንነት የለንም። በቃ እግዚአብሔርን ተደግፈን ነው መኖር የምንችለው፣ በራሳችን የምንቆም አይደለንም። ለዚህ ነው ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው። ማንም ራሱን ማመን የለበትም። ለዚህ ነው የሚወደ የሚኖር ራሱን ይካድ መስቀሉን ተሸክሙ። መስቀሌን አላለም፣ መስቀሉን። የየራሳችን መከራ መስቀል አለን። ለክርስቶስ የምንገልጽበት የፍቅር መስቀል አለን። ራሳችን መስቀሉን ተሸክሞ ይከተል ነው የሚለው። ስለዚህ ክርስቶስን መከተል የምንፈልገው ማተብ አስረን ከሆነ መዳን የምንፈልግ ከሆነ ሰይጣን እንዲወጣልን አይደል መጸል ያለብን። ቆመን የምናስቀድሰው ሴጣን እንዲሄድልን አይደለም። አምልኮ መፈጸም አለ። ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ። ልብን መስጠት፣ ማንነትን መስጠት። አንተ በእኔ ላይ ሰራብኝ ሁሉ ነገር ተገልገልበት። በቃ እኔ አንተ እንደፈለክ አድርገኝ ብሎ ራስን መስጠት ማምለክ፣ ልክ እንደ መላእክቶች ማምለክ። ቅዱስ ቅዱስ ቅዱስ እግዚአብሔር፣ አንተ ፈጥረኸኛልና ለገነትና ለመንግስተ ሰማያት ያዘጋጀኸኝ፣ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት። ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ። ለዚህ ነው መዝሙር ዘጠና ላይ በአጠገብ ሺህ በቀኝህ አስር ሺህ ሲወድቁ ታያለህ ይላል። ዝም ብለህ ታያለህ ነው የሚለው አይደለም ለምብላችሁ መዝሙር ዘጠና እሱን አንብቤ ትምህርቱ ሊጨርሰው አጠገቢ አጋጣሚ መጽሐፍ ቅዱስ የለም፣ ይቅርታ አድርጉልኝ። እሺ በሞባይሉ ከሆነ መዝሙር 91 ነው የሚያደርገው። አንዳንድ ማስታወቂያ ምናምን እንደዚህ የምትሰሩ ባነር ምናምን የምትሰሩ ሰዎች መዝሙር ዘጠና አደርግን ብላችሁ ምዕራፉን ሳይሆን መዝሙር 91 ነው የሚለው እና የሞባይሉን አትጠቀሙ። ብዙ ጊዜ እንዲህ ይላል የዳዊት የምስጋና መዝሙር መዝሙር ዘጠና በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል እግዚአብሔርን አንተ መታመኛዬ ነህ እለዋለሁ አምላኬና መሸሸጊያዬ ነው በእርሱም እታመናለሁ እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንሃልና በላባዎቹም ይጋርድሃል በክንፎቹም በታች ትተማመናለህ እውነት እንደ ጋሻ ይከብሃል ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህም ሺህ በቀኝህም አስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖቹ ብቻ ትመለከታለህ፣ የኃጥኣንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁህ ዘንድ መላእክትን ስለ አንተ ያዝልሃልና ያዛቸዋልና እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። በተኩላውና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእሱ ጋር እሆናለሁ አድነዋለሁ አከብረውም አለው። ረጅም ዕድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል። ደስ በቀይንን ይህን በየቀኑ ጸልያችሁ ስትተኙ ስትነሱ። መዝሙረ ዳዊት እኮ ነፍስን እኮ ነው የሚያረካት። መዝሙረ ዳዊት የሚጸልይ ሰው በሕይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆኑ። መዝሙረ ዳዊትን የሚጸልይ ሰው ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው የምድራችን የረጅም ዓመት ጸሎት ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትም በቀን ስንት ጊዜ እንደሚጸልዩት ገድላቸው ያነበባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን ሶስት ጊዜ፣ አራት ጊዜ የሚጸልዩት ነበሩ። ሰባት ጊዜ የሚጸልዩት አባቶች ነበሩ። ሙሉ ሙሉ እንኳን መቶ ሀምሳውን መዝሙር እኮ ነው እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊትም ታዲያ እንደዚህ ሆነ። እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት ማለት እኔ ኃጢአተኛ ነኝ በዙሪያ ያሉ ሰዎች ኃጢአተኞች ናቸው። ማረን፣ ይቅር በለን፣ አጥፍተናል፣ በድለናል። እስከ መቼ ነው ዝም የምትለን? ሁሉንም እኮ ያዘቁ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ህዝብን ሆኖ ይጸልያል፣ ሁሉን የሚያማከለ ሆኖ መዝሙረ ዳዊት ቤተሰቦች። እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመዱ እስቲ አርጋኑን እና መዝሙረ ዳዊት እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኑን አለ። በሳምንት አንድ ቀን መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ ከቻላችሁ። ሶስት ሶስት ንጉስ ሰላሳ እስከ መዝሙር ሰላሳ ድረስ ማለት ነው። ሶስት ንጉስ ማለት አንድ ንጉስ አስር ምዕራፍ ይዘው አስር አስር እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። እዚህ ገጠመኝ ውስጥ የምትማሩት ሁለት ነገር አለ። አንደኛ የበሽታዎች ሁሉ ምንጭ ዲያብሎስ ሊሆን እንደሚችል የአቡነ ሀብተ ማርያም መንገድ ሊያነበበ ስለ በሽታ መናፍስት በደንብ ያውቃል። እንደገናም ደግሞ ባልነቃንበት ዘመን ምን ከፍለ ዋጋና በነቃንበት ዘመን ቶሎ ብለን እንዴት ብለን እርምጃ እንደምንወስድ የሚያሳይ ገጠመኝ ነው። እና እንደዚህ ሆንኩኝ ታመምኩኝ ምናምን ስትሉ መጀመሪያ እርምጃ መውሰድ ያለባችሁ ስራህን አቆም ነው። በእኔ ላይ እንዲህ የምታደረግ መንፈስ ስራህን አቆም ለምሳሌ መኪና አደጋ ተፈጠረን በል እንደ ህፃኑ ልጅ በተዘዋሪ መንገድ ልጁን የገደልኩት እኔ ነኝ አለ ያስገብርኩት እኔ ነኝ አለ። ወደ ሆነ ክፍል አገር ስትሄዱ ከሰው ጋር ብትጣሉ ወይ መኪና ቢገለበጥ ወይ የሆነ ችግር ቢፈጠር ለዛ ነገር ተጠያቂው መንፈሱ እንደሆነ መጀመሪያ መጠርጠር አለባችሁ። ለምን እግዚአብሔር እንደዚህ ያደረጋችሁ በራሳችሁ ፍቃድ ተነሳስታችሁ ጥፋት ልታጠፉ ትችሉ ይሆናል ሰይጣን በሌለበት ቦታ የሰው ነጻ ፈቃዱ በራሱ ሌላ ጥፋት ነውና። ግን ደግሞ ሁልጊዜ እንደሚያገሳ አንበሳ በዙሪያችሁ የሚውጣውን ፈልጎ ይሽከረከራል ነው የሚለው ደግሞ ጥቅስ፣ መርሳት የለባችሁም። ደብሎስ፣ የሚውጣውን ፈልጎ ሁልጊዜ ነው የሚለው። ዘወትር የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ ይሽከረከራል ነው የሚለው። ሁልጊዜ ነው የሚከታተለው። ከውስጥ የሚሆን ከውጭ ይከታተላል። ስለዚህ ዘወትር መጸለዩ ይጠቅማል። እናንተ ላይ ሆኖ በሽታ ባይፈጥር በሽታ ሊሆን የሚችል አደጋ ሊያመጣ ይችላል። እግር ሊያሰብር ይችላል። መጥቶ የሚላተማችሁ እናንተ ባትላተሙ ሄዳችሁ የሚላተማችሁ አይጠፋም። የሚጣላችሁ ጸበኛ የሚሆናችሁ ሰው አይጠፋም እና ሁሉ ነገር መመለስ ያለባችሁ በመንፈሳዊ መንገድ ነው። ይቅርታ አጥፍቻለሁ። እግዚአብሔር ልቦና ይስጠን ሁላችንንም። ከሆነ ነገር ሽሽት መጋፈጥ አያስፈልግም። እንደዚህ መፋለም ምናምን አያስፈልግም። ከምን እንደመጣ መረዳት ኢየሱስ ክርስቶስ ይላል ማቴዎስ ወንጌል ላይ በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር አይደል የሚለው ለዚህ ነው ዛር መንፈስ የሌለበት የለም የምንለው እንግዲህ አስቡት መጽሐፍ ቅዱስ የሚናገረው በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር ማንም እንደሚያዋራቸው ያውቃል አይደለም አይሁዳውያን ጌታን የሚፋለሙት እና የሚከራከሩት የሚገዳደሩት ቀርቶ የራሱ ደቀ መዝሙር ሐዋርያው ቅዱስ ጴጥሮስ እንኳን ጌታዊ አትሙትብን ጌታዊ አትሰቀልብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን ብሎ ጴጥሮስ ውስጥ ያለውን ሰይጣን ነው የገሰጸው። አብሮት እያለ እንኳን ቅዱስ ጴጥሮስ ከጌታ ጋር እያለ እንኳን ጴጥሮስ ውስጥ ያለው መንፈስ ያወራ ነበር። አትሙትብን፣ አትሰቀልብን አትሰቀል ይላል። ለምን? ጌታ በመሞቱ በመሰቀሉ ከሞታን መካከል በመነሳቱ የምናገኘው ጥቅም ስላለ ሴጣን ሰይጣን ይህን ስለ ተረዳ በጴጥሮስ ላይ ሆኖ አትሙትብን ይላል። ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና አለው ይላል። ያወራው ጴጥሮስ ነው። ለምን ሂድ አንተ ሰይጣን አለው ሲባል ከጌታ ጋር እንኳን ሆኖ ሆኖ አብሮ ሆኖ እንኳን ጴጥሮስ በሰይጣን አንደበት ያወራበት ጊዜ ነበር። ስንፍና የተገኘበት ጊዜ ነበረ። ይሁዳን ተመልከቱት። ልክ ቅዱስ ቁርባኑ ሲቀበል ይላል ሰይጣን ገባበት ይላል። ቅዱስ ቁርባን ስንቀበል ሰይጣን ይገባ አይገባም፣ ግን እንዴት እንደዛ ተብሎ ተጻፈ? ሳይገባውና ሳይገባው በድፍረት ስለተቀበለ በምሴተ ሐሙስ ጌታን ለመሸጥ እዛ ተደራድሮ ይሁዳ እዚህ ጋር መጥቶ ደግሞ ሲያቆርባቸው ሐዋርያትን፣ ስለ እናንተ የሚቆረሰው ስጋዬ ነው፣ ስለ እናንተ የሚፈሰው ደሜ ነው፣ እንኩ ብሉ ጠጡ ብሎ ሲሰጣቸው በድፍረት ተቀብሎ በላ። ያን ጊዜ ሐዋርያት ላይ ገባ አይልም ጴጥሮስ ላይ እንኳን ገባ አላለም ያኔ በሰይጣን አንደበት የተናገሩ ጴጥሮስ እንኳን ያን ጊዜ ገባበት አልተባለም ማንም ላይ ገባ አልተባለም ይሁዳ ላይ ግን ሴጣን ያን ጊዜ ገባበት ተነስቶም ወጣ ነው የሚለው ሴጣን በምን ሰዓት እንዴት ነው እንደሚገባ ያውቃል ማን ላይ እንደሚገባ ያውቃል ስለዚህ ትህትና ሰይጣን እንደኛ ላይ እንዳይገባ ያደርገዋል ድፍረት ደግሞ ይሄ መንፈሳዊ ቦታዎች ላይ መዳፈር ደግሞ ሴጣን እንዲገባ ያደርገዋል እኛ ውስጥ ለዚህ ነው ቤተ መቅደስ ውስጥ የሚያገለግሉ አገልጋዮች ሲዳፈሩት ሰይጣን ገብቶባቸው መከራ ውስጥ የሚገቡት መከራቸውን የሚያዩት ከምእመናን እኩል ፋርማሲ ተሰልፈው መስቀል ይዘው ክኒን የሚውጡ አባቶች የበዙት እኮ በዚህ ምክንያት ነው ስለሚዳፈሩት አስቡት የይሁዳን አስቡት ይሁዳ ምንድን ያደረገው ከጌታ ጋር ተቀምጦ ከሐዋርያት ጋር ተቀምጦ በድፍረት ስጋ ወደሙ ሲቀበል ሴጣን ገባበት ነው የሚለው እንዴት ያ ስጋው ደግሞ አላቃጠለውም ሲባል ህይወትነቱ ተነስቷል የስጋወደሙ የዛ የህብስቱ ህይወትነቱ ተነስቶ ለሌሎች ላለው ተጨምሮለታል። ከይሁዳ ደግሞ ተወሰደበት ማለት ነው። እና ድፍረት አንዳንድ ጊዜ ጸጋን ያስነጥቃል። ትትና ያስፈልጋል። መዳፈር ሽበትን እንኳን ማክበር ያስፈልጋል። እና በተቻለ መጠን በተቻለ መጠን ትልቅ ከሆናችሁ በኋላ ካረጃችሁን አባቶች ካህናት፣ ወይም ደግሞ አረጋውያን ሽማግሌዎች፣ ትልቅ ከሆናችሁ በኋላ የህፃን ነገር ባይገኝባችሁ፣ ግትርነት እልከኝነት ባይገኝባችሁ ትዕቢት ራሱን ማኮፈስ ከንቱ ውዳሴ ወይም ደግሞ ጠብርር ማለት ባይገኝባችሁ፣ ትህትና ቢኖር። ለምን የእግዚአብሔር መንፈስ የሚጠራው ትህትና ብቻ ስለሆነ ነው። ስለዚህ ነው በሰው ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር ተብሎ የተጻፈው። ቀጥታ ነው ቃል በቃል የተናገረው ቅዱስ ማቴዎስ። ኢየሱስ ክርስቶስ በሰው ልብ ውስጥ ያለውን ያውቅ ነበርና ይሸሻቸው ነበር፣ አይተማመናቸውም ነበር። ሊይዙት ሲሉ ተሰወራቸውና ወጣ ነው የሚለው እንጂ ሊፉን ግን ሊያባራቸው ይችላሉ። መተው አይደል? መተው ለምን እንደዚህ ነው ተናገርኩ። አንተ እንዴት ራስን ከአምላክ እኩል ታደርጋለህ? ብለው ሊይዙት ሊወግሩት ሲሉ ከጠገባቸው ተሰውሮ ሄደን የሚለው ለምን? በውስጣቸው ያለው ያቅ ነበርና ጊዜውም ገና ነበርና። ከዚ በሰው ልብ ውስጥ ያለው ከባድ ስለሆነ ጸበኛ ሆኖ የሆነ ሰው ሲመጣባቸው፣ የሆነ ሴት ወይም ሚስትህን ነበልባል ስትሆንብህ፣ ወይም ባልሽ አድገኛ ሲሆንብሽ፣ ወይም ደግሞ ከባድ የሆነ ጸብ ሲመጣ የሆነ ሰበር ማለት ያስፈልጋል። ይቅርታ አጥፍቼ ከሆነ ይቅርታ በቃ ነገሩን ትጉት እናርገ እንጂ ወገብታት እኮ ደስ ሰራልሽ ምናምን ስትኖ፣ በቃ ከባድ ነው የሚሆነው። ያቦታ ላይ አጅሬው በደንብ ነው የሚጨፍረው። ሸሸት ነው ሸሹን ያለው ክርስቶስ። ይቺ ሸሾ የምትለው ቃላት እንዴት ደስ እንደምትለይ በዚኛው ከተማ ፈተና ሲያደርሱባቸው ወደዛኛው ከተማ ሸሹን ያለው። ከክፉ ነገር ሁሌ መሸሽ ነው። ስብርማ አባቶች ነዋቸው መነኮሳት፣ አንዳንዶቹ መናንያን አባቶች ከከተማ በጉዞ መልክ በንግስ ጊዜ ህዝብ ሲመጣባቸው ድብቅ ይላሉ፣ ይሻሻሉ፣ ይገባሉ። አባት እንደዚህ መባለው አባት ነበሩ ሲባል አይ እነሱ እኮ በዚህ ሰዓት አይገኙም። ማሽሽ ነው ምን አብሮ ከሰው ጋር አብሮ የሚመጣውን ነገር ያውቁታል። እና ብዙ ነገር ይዘንባቸው ነው የምንሄደው። በጣም ብዙ ነገር እና አንዳንዴ ጥንቃቄ ያስፈልጋል። ራሳችን ብዙ ማንመነው እሺ፣ ራሳችን ፍሩት ይሸውዳል የሆነ ሰዓት ላይ የስጋ ፈቃድ ይሸውዳል ይላል። መጽሐፍ ቅዱስም ቅዱስ ማቴዎስ ሲናገር ስጋ ደካማ ነው መንፈስ ግን ጊዜ ብርቱ ንቁ ናት ይላል፣ ነፍስ ግን ጊዜ ንቁ ናት ይላል እና ስጋ ደካማ ሆኖ ሊጥለን ይችላል። ስለዚህ በንቁዋ በነፍሳችን በኩል ወይ በመንፈሳችን በኩል ስጋችንን ማሰገድ አለብን። ስገድ፣ ነገ ትንሣኤህን ታያለ። ገነት መንግሥተ ሰማያት ተወርሳለህ። በሞት ትንሣኤም አለኩ ለምሳሌ በመጨረሻው ዘመን ነጋሪት ሲጎሰን መለከት ሲነፋ ቅዱስ ሚካኤል መለከቱ ሲነፋ፣ ሁላችንም ከሞትንበት አጥንታችን ስጋችን ተሰብስቦ ስጋ እንትን አንበሳም የበላው ጁብም የበላው ምንም ያረገው ገደልም የገባ አጥንቱ ተሰብስቦ ይቆማል። ወንድ ልጅ 30 አመት፣ ሴት ልጅ 15 አመት ልጅ ሆና ፊት ለፊት ይቆማል በእግዚአብሔር ፊት። ከዛስ ሲፈረድብን ወይም ሲፈረድልን ከለበስ ነው፣ ከዛው ስጋ ጋር ነው። ገሃነምም ገነትም ነው መንግስተ ሰማያትም የምንገባው ከባድ ነው አይደል? ሁሉም ከሙታን መካከል ይነሳል ስጋውን ይለብስና ፍርዱን ይቀበላል፣ ይላል እና ይሄ ስጋ ዛሬ ሲሰግድ ስገድ ስትሉት ነገ ትንሣኤን እንድታይ ነው። ስጋዬ ለነፍስ ተገዛ ስጋዬ አ ይሄ መዝሙር አስተውስታላቸዋለሁ የነሳ መዝሙር እና በትንሣኤ ጊዜ ስጋ ከሞተበት ከፈረሰበት ከበሰበሰበት ተነስቶ ነፍስን መዋሃዱ ስለማይቀር፣ ዛሬ ይፍጋ፣ ዛሬ ይልፋ፣ ይክሳ፣ ከፈለገ ዛሬ እንደፈለገ ነፍስ እንደፈለገች ታርገው፣ ትዘዘው፣ ተራራ ይውጣ፣ ገደላ ገደል ይውረድ፣ ለጌታ ስገር ትበለው፣ ይጹም፣ ስጋ ይንገላታ፣ ችግር የለው። ዛሬ ላይ ትንሽ ናት። ድንገት ኮ ልንሞትም እንችላለን። አፈር ሆኖ ሊበሰብስ ይችላል። ግን በስብሱ አይቀርም፣ ይነሳል። ሳይሰግድ ከሞተ ያው ነው፣ በሞት ነው የሚነሳው ለሐሳር ይነሳል። ሰግዶ ከሞተ ደግሞ በመጨረሻ ዘመን ደግሞ ወደ መንግስተ ሰማያት ከዚሁ ከዚሁ ስጋችን ጋር እኮ ነው። ሽሮ በርበሬ አያስፈልገውም። ህመም አያቀውም። እንቅልፍ አያቀውም። ድካም አያቀውም። ግን ስጋ ስጋ ሆኖ ይነሳል። ነፍስን ይዋሃዳትና እንደዚሁ እንዳለ መንግስተ ሰማያት ላይ ስናመሰግን እንኖራለን። ደስ አይልም? ይሄ እድል አይደለም፣ ትልቅ እድል ነው ቤተሰቦች እንደዚሁ እንዳለን እኮ ነው። የሆነ በመንፈስ ብቻ አለም እኮ ይሄው ስጋችን፣ ይሄ እኛ ይሄ የምታውቁት ስጋችሁ ምናልባትም አፍሪካ ስለምንኖር ጥቁር የሆነው ቆዳችን በመንፈስ ያኔ ስንነሳ ምን አይነት ቆዳ ዘንድ እንደምንነሳ አናቅም ይሆናል። አፍሪካ ስለምንኖር ጥቁር፣ አውሮፓ ውስጥ ያሉ ሰዎች ነጭ ሆነው አሁን እየኖርን ነው። ልክ የልብስ ቅማልና የፀጉር ቅማል ማለት ነው። የፀጉር ቅማል ለፀሐይ ቅርብ ስለሆነ ጥቁር ነው። የልብስ ቅማል ደግሞ ከፀሐይ የራቀ ስለሆነ ነጭ ነው፣ አይደለም? ልጅም ቅማል አይታችሁ የምታውቁ ሰዎች አይቻል አቅም እንዳትሉ፣ ምን አይነት ነው መልኩ፣ ምናልባት አይታችሁ የማታውቁ የሀብታም ልጆች ካላችሁ ቅማል ብላችሁ ሰርች አርጉ። እንግዲህ ምን ይደረግ እና አፍሪካ ውስጥ ያለን ሰዎች ቆዳችን ጥቁር ቢሆንም በምጽአት ጊዜ በምንነሳበት ጊዜ ምን ቆዳ ይዘ እንደምንነሳ ባይታወቅም፣ ግን አእምሮብን እንደምንነሳ ይታወቃል። ውብ ሆነን ይሄ የምናየው ስጋችን ይሄ የምናየው ማነታችን አንድ እንዲያውም አካል ጉዳተኛ ምን አለችኝ፣ በዳግም ምጽአት ጊዜ ስነሳ እንደዚሁ ሽባ ሆኜ ነው የምነሳው አለችኝ። አይደለም የነፍስሽን ይሄ ይሄ በዚህ በምድር ላይ ትኖሪበት በነበረበት ሰዓት አካል ጉዳተኛ ሆነሽ እንደነበርሽው አይደለም ያለሽው። ያን ጊዜ ስትነሽ ሙሉ አካልሽን ምትነሹ ጎባጣው ጎባጣውም አይነሱም፣ ሁሉም ሙሉ ሆኖ ነው የሚነሳው። ሙሉ ለምን በስጋ በሽታ ምክንያት በምግብ በተለያዩ አይነት የምግብ እጥረቶች ወይም ደግሞ በመናፍስት በዛር መንፈስ ምክንያት ስጋችን ብዙ ቅርጽ ሊይዝ ይችላል። ብዙ አይነት ዲፎርም አንሼፕድ ሊኖር ይችላል። ወይም ደግሞ ቅርጽ አልባ ሊሆን ይችላል። ግን በምጽአት ጊዜ እንደዛ አይደለም እና አእምሮብን ነው የምንነሳው። ግን ደግሞ ሁሩ እምኔ ከኔ ሂዱ የሚባሉም ደግሞ አሉ። በጎቼ በቀኝ የሚባሉም ደግሞ አሉ። እና ከየትኛው ወገን እንደሆነ ስለማይታወቅ ያንኑ እግዚአብሔር በሚያቀን መልካችን የምንነሳው ብየ ነገርኳት። እና ምንድን ነው እውነት እግዚአብሔር ደግና ቸራ አምላክ ነው። የማንንም ሞት አይፈልግም። የማንንም ሲኦል መግባት አይፈልግም። ግን በፍቃዳችን ወደን ፈቅደን ሲኦል መግባት የምንፈልግ ከሆነ መንገዱ ክፍት ነው። ውሃ እና እሳት ቀርቦልሃል፣ ወደ ፈለግከው ግባ ነው። እና ስጋችንን አሁን ብናስገዛው ጥሩ ነው። ጠንቋይ ቤት ስንት ዓመት ሙሉ ተካደመ፣ ደብተራ ጋር ስንት ዓመት ተሮጠ። ለስጋ ፈቃዳችን፣ ለዝሙት፣ ለጭፈራ፣ ለተለያየ አይነት ፍላጎቶቻችን ስንት ዓመት ስንት ቦታ ሮጥን። በቃ ህበሉት ስጋችሁ። አረ በቃ አሁን ለእግዚአብሔር ሰግጄ ልሙት። ለምን ነገፍ እንችል አይደለም። ለምን እየሰግድኩኝ 40 ዓመት ተርቤ ተጠምቼ አልኖርም። በቃ እግዚአብሔር የፈቀደውን ከዚህ በኋላ እኖራለሁ? ስንት ዓመት ይሁን እንደፈለግኮንኩኝ። ከዚህ በኋላ ያለውን ግን እሱ ይፍቀድ ነው የሚባለው በስተርጅና አርጅተው ኩል የሚኳሉ ቅንድባቸው የሚቀነደቡ አርጅተውም ሜካፕ የሚቀቡ ሊፕስቲክ ተቀብተው ዊግ አድርገው በጣም ሽማግሌ ሆነው 30 ማ ነው ሴቶ ነው ሴቶችም ወንዶችም ተወን። ሴቶች ላይ እንደው በቃ ታይት አድርገው ምናምን በየመንገዱ ሲሄዱ ሳይ አፍራለሁ። አንዳንድ ጊዜ እንደው በቃ በቃኝ የሚሉበት ጊዜ የለም። እንደ አሁን በዚህ ምን ሊያመጡ ነው ይህን ታይት የሚለብሱ ትላለህ። በጣም የሚያሳዝኑ። ነጮችስ አንድ ጊዜ ለይቶላቸዋል። አሕዛብ ናቸው። ሃይማኖት ያለን እኛ እናቶች በስተርጅና እንደዛ የምትኳኳሉት ምን ለማምጣት ነው? ያለውን በጸጋ ትቀበሉትም፣ ፀጉርን ሂና ከመቀባት ወይም ደግሞ እንደው ሽበትን መከራውን ከማሳየት በጸጋ መቀበል እኮ ምን ችግር የለውም። በቃ የሆነ ጊዜ ኖር ያለው ይበቃል። አሁን ደግሞ እራሴን ለእግዚአብሔር ልስጥ ነው የሚባለው። ቆራቢ ሆነው ውስኪ የሚጠጡ እናቶች ያውቃሉ፣ እኔ በቅርበት በትማቃቸው፣ እዚሁ ጨርሰው ያልመጡ ማለት ነው እንደው ቤተሰቦቻቸው ሲጨቀጭቋቸው ጭቅጭቅ ሲያደርጓቸው፣ ቆራቢ ናቸው ግን ደግሞ አንዳንድ ጊዜ ፋ ያደርጓታል። ከዛ ደግሞ ይዘባርቃሉ፣ ይቀባጠራሉ። ፈጽሞ መመለስ ነው መመለስ ነው በቃ። ወደ አልኮልም መመለስ አያስፈልግም። በስተርጅና አልኮል ምን ያደርጋል? መተው ነው በቃ። እና ስጋን ለነፍስ ማስገዛት፣ ስጋን ለእግዚአብሔር ማንበርከክ የመሰለ ትልቅ ትልቅ ስልጣን የለም። የኛ ስልጣን ተሰጥቶናል፣ ስልጣናችን ነው በቃ እግዚአብሔር ይችን እድል ሰጥቶናል። ሳንሞት ይችን እድል ሰጥቶናል። ከሞትን በኋላ የለም አለቀ በቃ። ምንም ነገር መመለስ የማይቻልበት ሁኔታ ውስጥ ነው ያለነው፣ ፈቃዱ ካልሆነ በስተቀር ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም